የቢሮ ኃላፊዎች በይርጋዓለም የሃምሊን ፌስቱላ ማዕከል በመገኘት ከክልሉ የተለያዩ ዞኖችና ወረዳዎች የተውጣጡ ሰላሳ የማህፀን ውልቃትና የፌስቱላ ታካሚ እናቶችን ጎብኝተዋል። የቢሮ ኃላፊ ወይዘሮ ዘቢባ መሐመድ ናስር ጉብኝቱ የታካሚዎችን የጤና ሁኔታ ለመከታተልና መሰል ችግር ያለባቸውን ሌሎች እናቶችን የአገልግሎቱ ተጠቃሚ ለማድረግ ያለመ ስለመሆኑ መሆኑ ነግረውናል። ህክምናውን የማፈር ወደ አደባባይ ነግሮ ለመታከም ያለመፈለግ አንዳንዱ ከአቅም እያለ የማፈር ሌላኛው ደግሞ የአቅም ማነስ ምክንያት እየሆነ በርካታ የህብረተሰብ ክፍሎች አሉ። አሁን ላይ የለየናቸው ናቸው። ከስድስት መቶ በላይ ደግሞ ከየመዋቅሩ በሴቶች ልማት ህብረት የለየ ናቸው ሴቶች አሉ። እነዛን ሴቶች ደግሞ አሁን በየቱ በየአካባቢው ከአካባቢያቸው ሳይርቁ ህክምና እንዴት ማግኘት ይችላሉ የሚለውን ለመመካከር ነው የመጣ ነው። በዚህም አሁን አንድ እኛ አንድ ሴቶቹ ግንዛቤ እንዲያገኙ እና ወጥተው መታከም ታክሞ መዳን የሚቻል ነገር እንደሆነ ግንዛቤ እየሰጠናቸው ነው። በሀምሊን ፌስቱላ ማዕከል ያገኘናቸው ታካሚዎች የደረሰባቸው የጤና እክል ለተለያዩ ችግሮች ዳርጓቸው እንደነበር አንስተው ባገኙት ህክምና ደስተኛ መሆናቸውን ነግረውናል። በጣም ውስጤን ለሰው ሳልነግር ቤተሰብም ሳያውቅልኝ ማንም ሳያውቅልኝ በቃ ውስጤ ደብቄ እፍርት መስሎኝ ይሄን ነገር አለው አላልኩም ለማንኛውም በህክምና የሚገኝለት ነገር አልመሰለኝም። ብሄድም አላገኘሁም። ተመልሼ ቤት ገባሁ። ወደ ሌላ ጋር ደግሞ ወይ አፈላልጋለሁ ብዬ ከገባሁበት አጋጣሚ ይሄን አገኘሁ። ይሄ አለ አሉኝ። ይሄ በቀዶ ጥገናውም ከሰሩን በኋላ መድኃኒት እየሰጡን መርፌ እየሰጡን ጊኒን እየሰጡን እየተንከባከቡን፣ አንድም አላስቀሩብንም። ጠቅላላ ሁሉ እየመረቅን ነው ያለነው በፊት ሽንት ከልክሎኝ ነበር መጀመሪያ። ሽንቱ ያኪምቤት ሲሄድ ሲሄድ ምንም ሳያረጉልኝ ሁን እግዚአብሔር የተመሰገነ ይሁን ይሄ ውርዶልኛል፣ ድኛለሁ። የማዕከላዊ ኢትዮጵያ ክልል ሴቶችና ህፃናት ጉዳይ ቢሮ ኃላፊ ወይዘሮ ዘቢባ መሐመድ ናስር በማህበረሰቡ ዘንድ ይህንን የጤና ችግር በግልጽ ያለማሳወቅ ሰፊ ግንዛቤ ክፍተት ስለመኖሩ ጠቁመው ቢሮው ከዩኤን ኤፍፒኤ በተገኘ የገንዘብ ድጋፍም የማህፀኑ ልቃት አጋጥሟቸው በህክምና ላይ ለሚገኙ እናቶችም የተለያዩ የንጽህና መጠበቂያ የአልባሳትና የገንዘብ ድጋፍ ለማድረጉም ነግረውናል። ማህፀን መውጣት ከፌስቱላ ጋር ተያዥ የሆኑ ጉዳዮች ላይ ህብረተሰቡ አውቆ ግንዛቤው ኖሮት ግንዛቤ ፈጥሮ በአካባቢው ያለው ሰው እንዲታከም ግንዛቤ የመፍጠር ስራ መስራት መቻል አለበት። በጣም በአጭርና ቀላል ህክምና መዳን በሚችል በሽታ ነው አብዛኛው እህቶቻችን እናቶቻችን እየተሰቃዩ ያሉትና ሴቶቹ ወጥተው የሚታከሙበትን መንገድ ሁሉም ቢረባረብ ችግሩ መፍታት ስለሚቻል አጭር ቀላልና ነጻ ህክምና አለ። ሁሉም ህክምናውን አግኝቶ እንዲድን ፍላጎት ይሄ ነው። ህክምናቸውን በማዕከሉ የተከታተሉ ታካሚዎችም በበኩላቸው ስለ ፌስቱላ ህመም የግንዛቤ እጥረት በስፋት እንደሚስተዋል ጠቅሰው ሌሎችም መጥተው ህክምናቸውን እንዲከታተሉ መልእክት እንደሚያስተላልፉ ጠቁመዋል። በቡና ስብሰባ ባለበት ይሄን ነገር ያለባቸው ሴቶች ብዬ እራሴም ደብቄ ኖራለው። እንደው ሀያ ዓመት ይሆናል። በቃ ደብቄ ኖራለው። አሁን እንደዚህ አይነት ነገር ነጽነት መጥተዋል እንዳደብቁ አለ ብዬ አስተላልፋለሁ፣ እነግራለሁ። ይርጋዓለም ሃምሊን ፌስቱላ ማዕከል ስራ አስኪያጅ አቶ አማረ ደስታ ህክምናውን ያገኙ እናቶች ከህክምናው በፊት ከተለያዩ ችግሮች ጋር ሲጋፈጡ እንደነበር ጠቁመው ህክምናው ማንኛውንም ማህበራዊ ጉዳዮቻቸውን በነጻነት እንዲከውኑ ያስችላቸዋል ብለዋል። ህክምና ፈልገው የሚመጡትን ያው እንዳልኩች በነጻ እናክማለን። ነገር ግን አሁንም የአዌርነስ ችግር አለ። ከነ ችግሩ ራሳቸውን ደብቀው ቤት ተደብቀው፣ ካልቸራችን ጥሩ አይደለም ያውቅ በግልጽ መናገር ስለማይወዱ ሽንቲ ይፈሰናል፣ ማፀን ወደ ውጭ ወጥቷል ማለት እንደ እፍረት ስለሚቆጠር ሴቶቹ ተደብቆ በርካታ እናቶች በየቤቱ አሉ። ነገር ግን በምናደርገው የግንዛቤ ማስጨበጫ ቅስቀሳ በአንዳንድ ዘመቻዎች አብረ ለምሳሌ በጤናው ላይ በሚደረጉ ሌሎች ዘመቻዎች ጎን ለጎን በማስጌድ ቅስቀሳ በማድረግ የሚወጡ እናቶች አሉ። በዚህ የተነሳ አሁን ቁጥራቸው እየጨመረ መጥተዋል።